አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ፣ ሊቁ አባ ሕርያቆስ በዛሬው ዕለት መታሰቢያው ነው። ይህም አባት የእመቤታችንን የቅዳሴ ምስጋና የደረሰ እመቤታችንን ከፍ ከፍ ባለ ምስጋና ያመሰገነ ነው። ሁለተኛ፣ ቅዱስ ሳዊሮስ ዘአንጾኪያ የአንጾኪያ ሊቀ ጳጳስ ሲሆን በዛሬው ዕለት ከአንጾኪያ ወደ ግብፅ አገር ተሰዷል። የተሰደደበትም ምክንያት ሁለት ባህሪ ሁለት አካል ብለው በሚያምኑ ወይም በሚያምን የኬልቄዶንን ጉባኤ በሚደግፍ የኬልቄዶን ጉባኤ ደጋፊ በሆነ የአንጾኪያ መኮንን ንጉስ ዮስጢያኖስ ምክንያት ነው። እርሱም ሊገለው ይፈልግ ነበረ። ታዲያ በግብጽ በሄደ ጊዜ በአንድ ቀን በአስቄጥስ ባለይ ቤተ ክርስቲያን ገብቶ መጻተኛ መለኩሴ መስሎ ያስቀድስ ነበር። ታዲያ ቄሱ በሚቀድስበት ጊዜ በቅዳሴ መካከል ጸሂሉን ከፍቶ ከጸሂሉ ላይ ግርዶሹን አንስቶ ኅብስቱን ሊባርክ ባለ ጊዜ ኅብስቱ የለም። ያን ጊዜ ደነገጠ። ወደ ህዝቡም ወደ ምዕመናኑም ተመልሶ በእኔ ይሁን በእናንተ ኃጢአት ኅብስቱ ተሰውሯል ብሎ ነገራቸው። ያን ጊዜ እግዚኦ እያሉ ጸለዩ። ያን ጊዜ እግዚአብሔር መልአክ ለቄሱ ተገልጾ ሊቀ ጳጳስ ሳዊሮስ እያለ አንተ መስዋዕትን ለማሳረግ በመነሳት በዚህ ድፍረት ምክንያት ነው ህብስቱ የተሰወረው ብሎ ነገረው። ያን ጊዜ ወደ አባ ሳዊሮስ ሊቀ ጳጳስ ጠቆመው። ያን ጊዜ ቄሱ በአባ ሳዊሮስ ፊት ሄዶ ሰገደ፣ ይቅር በለኝ አባቴ አለ። አባ ሳዊሮስ ሊቀ ጳጳስንም ወደ ቤተ መቅደስ ወትተው አስገቡት። ያን ጊዜም ቄሱን ቅዳሴውን እንዲቀጥል አዘዘው። ከዚያም በኋላ አባታችን አባ ሳዊሮስ ከዚያ ወጥቶ ሰሀ ወደምትባል አገር ሄዶ በአንድ ድራቶስ በሚባል ባለጸጋ ቤት ተቀመጠ። ምእመናንም እያገለገለ በሃይማኖታቸው እያጸና ኖረ። እግዚአብሔርንም በሰላም አገልግሎ የካቲት አራት ቀን አርፏል። ሶስተኛ ቅድስት ቴክላ ሰማዕት። ወርሃዊ በዓላት አንደኛ ቅዱስ ታዲዮስ ሐዋርያ ከአስራ ሁለቱ ሐዋርያት አንዱ፣ ሁለተኛ ቅዱስ ኢዮብ ጻድቅ ታጋሲ፣ ሶስተኛ ቅዱስ አቤል ጻድቅ፣ አራተኛ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ አምስተኛ ቅዱስ ዮሐንስ ነቢይ መጥምቀ መለኮት። የቅዱሳን የሰማዕታት በረከታቸው ረድኤታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።